እንደምንም ብዬ ጥሬ ተጣጥሬ ግሬ ገጋ ግሬ ነው የሚባለው። ቀን በቀን ለመምጣት ሞክራለሁ። እውነት ለመናገር ቪዲዮዎቹ አጠቃላይ የሚታዩት ቀን በቀን አለን በቀን ሁለት ሶስቴ የሚያስለቅቁ ናቸው። አብርሃምን፣ ናሂን፣ ዳኔን ብቻ የሚታዩትን በሙሉ ሴት ለሁለት ለሶስት የሚያስጫውቱትን ወንዶች በሙሉ ወንዶቹን ለሶስት ቦታ ለሶስት የሚጣሉትን ለሶስት ቦታ ለሁለት የሚጣሉትን ለሁለት ቦታ እየቆራረጡ ማከፋፈል አለበለዚያ አልተቻሉም። እናቴ ፍቅረኛ ያለው ትዳር ያለው ላይ የተንጠለጠሉ አልተቻሉም። ወንዶቹም ልክ እንደዛው ዝቅጥ ብለዋል እና ዛሬ የዳኒ ጥያቄና መልስ እንኳን ለዋናዎቹ አይደለም ለእኛም ጥያቄና መልስ ነበረ። ጽጉንም መተው አይችልም፣ ያፈቅራታል። ይህችንም መተው አይችልም፣ በሆዷ ልጅ ተሸክማለች። ተጃጅላችሁ ተጃጅላሁ ተጃጅላችሁ፣ ወዴት እንደምደርሶ አይዱ ነው፣ አናውቅም። ይህን ያህል ለነገሩ የሴት ንቀት ነው፣ ንቀት። ለነገሩ አልፈርድባቸውም፣ እንኳን ናቃችኋቸው፣ እንኳን ናቃችሁን። ሴት ልጅ ባትናቅ ነው የሚገርመኝ፣ ዩቲዩብን ባየን ቁጥር ማለት ነው። ባትናቅ እንደዚህ ቆማ አንቺንም አልተውሽም ሌላ ህይወት አስመሰርችም አንቺንም አልተውሽም፣ በወዱሽ ልጄን ይዘሽልኛል። እና ይሄም እዛ ጋር ሄዱና የልጆቼን ነገር የልጆቼ እናትስ፣ እዚህ ጋር ደግሞ እኔ ሚስጥርን አወጣባለሁ። እዚህ ጋ ያለች እንዲህ ከምታሰቃዩአቸው እንዲህ ናቁን። እውነት ነው ናቁን። ሰላም ግን በመጀመሪያ ሁላችሁም በያላችሁበት በሰላም ተደረሳችሁ። እውነት ለመናገር ኮመንታችሁን እያየውኝ ነው። በጣም እንደመረራችሁ በሳቅም ፈገግታም፣ በላይክም በልብም ምናምን በተሰበረም እያሳለፋችሁልኝ ነው ያላችሁት። ኮመንታችሁን ማለት ነው። እውነት ነው። ሴት መሆን በዚህን ሰዓት ላይ እየጠላንበት ዘመን ነው እና ሁላችሁም በያላችሁበት ሰላምታ የደረሳችሁ መቼስ ምን ሰላም አለ በዩቲዩቡ መንደር ነው እኛ እግዚአብሔር መስገን ሰላም ነ እና ምን ለማለት ነው ዳኒ ዛሬ ይዞ የመጣውን ጥያቄ አይታችሁት ከሆነ ጽጉንም መቶ አይችልም። ከልጅነት ጀምሮ የከፈለላት ዋጋው ለነገሩ መጀመሪያ ያችን ወንዳ ወንድ እዚህ ዱባይ መጥቶ ድረስ ያገኛትን ወንዳ ወንድ ወንዳ ገረዷን ያፈቀረ ጊዜ ነው እሱ የተዝረከረከው ማለት ነው። ማንን እንደሚያፈቅር ማንን በትክክለኛው ትዳሩ እንደሚመሰረት ራሱ ለይቶ አያውቀውም ዳንኤል ማለት ማለት ነው። ደና ቁማር ነው በሴቶቹ እየተጫወተባቸው ያለው በትክክለኛው። በተለይማ በጽጉ ጽጉ በጣም ነው እየቀለደባት ያለው አንቺ ትተሽ ታዩ በቃ ታዩ። ከልጅነት ጀምሮ በቃ አንቺ እንደምትዩ ነው። ማንም ሰው ተፋቅሮና ተዋዶ ሊኖር አይችልም። በቃ የሆነ ጊዜ ላይ ይለያያል። ፍቅር ያልቃል፣ ሁሉ ነገር ያልቅና ይለያያል። አንተን በመስመር አንቺን በመስመርሽ። በቃ ልክ አንቺ እንዳልሽው ራቂው በቃ ሳትናገሪ ድምጽሽን አጥፊና፣ ከዛ ከኢትዮጵያ ላይ ውጪ። እሱ ከዛችኛው ጋር ደስተኛ ሙዩን አይሆን አይመለከትሽም። ጥለሽ ውጪ። አለበለዚያ አንቺ ህይወት እንዳትመሰርች ነው የሚያደርግሽ። የራሱን እዛ ጋር ደስታውን እያጣጠመ ከዛችኛው ጋር እየተላላሰ፣ እየተሳሳመ፣ እየተጋጋጠ ያደረ አንቺ ደግሞ እድሜ ልክሽን ቆመሽ እንድትቀሪ ወይንም ደግሞ በፈለገ ሰዓት ላይ መጥቶ ካንቺ ጋር ይሄ የተልከሰከሰ ህይወት ለፍቅርና ለትዳር አይደለም። እዛው ከካሜራ ጀርባ ተጀርባ ተርመጥመጥ፣ ተግማሙ። እኔ ጽጌ አንቺን ብሆን ዳኒን የምተው መቼ እንደሆነ ታውቂያለሽ? የምርቀው እስከወዲያኛው የምርቀው። ከዛችኛዋ ጋራ ቀለበቱን አይደለም ግንኙነት ጀምሮ የእርግዝና ጥያቄ ያው እውነት እርጉዝ ከሆነች ማለት ነው። እስካሁን ድረስ እርግዝና ትየኔ አላስብ የእርግዝና ጥያቄ አቅርቦ አንቺን ምን ህግሽና ያገኘሁት አንቺን ህግ አይኑን፣ አይኑን፣ አይኑን እማላይበት ቦታ ምደርሰው ማለት ነው። የሆኑ ሴቶች እርምጥ ምጥ ያላችሁ ወይ ራሳችሁን አታስከብሩ ወይ ሌላው እንዲከበር አትሆኑ። እርምጥ ምጥ ያላችሁ ከሷ ጋር ከተኛ በቃ መተኛት አንዴ ከጀመረ ይህ ዲተኛ አትሸሹም። እንዲ አንቺ ለአንቺ የሚሆን ደግሞ አታጭም እኮ በጣም ድንቅ ልጅ እኮ ሆነች፣ በእናትሽ ይሄ እሱ በምርጫ እያቀረበ ከቀዩ ይሁን ከነጩ እያለ እንደ በሬ ለፋሲካ፣ እንደተቀለበ በሬ የሚያማርጣችሁ እዛ ጋ ለምርጫ እኮ የምትቀርቢ ሴት አልነበርሽም አንቺ። እሱ ደንዝዞን አይፈረድበትም። የድንቁርናው ጥግ ነው። ምክንያቱም ሴቶችን እንደፈለገ ያገኛል፣ ሴቶችን በፈለገ መልኩ ያገኛል። እዚህ ጋር ደግሞ ቋሚ ሕይወት ብሎ የሚይዛት የሚያፈቅራት ደግሞ የእሱ እቃ ናት፣ መጫወቻ ናት። ይበላችሁ። ማርክም ደግሞ ተልከስክሰካል። በቃ ሚዲያ ላይ ጨዋ ሰው የለም የምንለው ለዚህ። ማርክ ትላንትና ከቤዚ ጋራ ቤዚ ምን ስትል ነበረ? ያላንተ ሕይወቴ ባዶ ናት፣ ልቤን አታፍሰው ትላት። ማሚ፣ ውዴ፣ ፍቅሬ የነበሩ ዛሬ ልክስክሴ፣ ርምጥምጤ ሆነዋል ስድባቸውን ከአንተ ህይወት ሌላ የለኝም፣ ከአንተ ውጭ ህይወት የለኝም፣ ህይወት ያላንተ ባዶናት ለወር ለወራት ለአመት በቃ እዚህ ላይ ነው የሚያከትመው። ፍቅር ለእናንተ እንዲነው። ፍቅር እናንተ ረክሳችሁ፣ ዘመኑን የዘመኑ ልጆች በፍቅር እንዳያምኑ፣ በትዳር እንዳያምኑ፣ በመተማመን እንዳያምኑ እያደረጋችኋቸው ነው ያላችሁት። ማርክ ጨዋ ልጅ የነበረ። ዋው ማርክን የመሰለ ዋው እንደ ማርክ ዋው! እንደዚህ ባላ ከዚች ጋራ ከምኔው ተለያይቶ ሌላ ሴት ድራማ መመ ቢሆን እንዲህ ዓይነት ድራማ ከምኔው ነው ግን ፍቅር የነበራቸውን ሰው ከወዳቸው የሚያወጡት ከልባቸው የሚፍቁት ከጭንቅላታቸው ከአይምሯቸው ትናንትና ከሷ ጋር ያደረገውን ሮማንቲክ የሆነ ጊዜ እንዴት ነው ረስቶት ከሌላኛዋ ጋር ደግሞ ያንን ሮማንቲክ ሊደግሙት የሚችሉት እንዴት ነው ወይም ዝም ብሎ እንደዚህ ምንድነው ችርስ እየተባለ በደቂቃ ውስጥ እየተሳሳመ እየተላላሰ እንዴት አይነት ጨዋታ ነው የተጫወታችሁብን? እንዴት አይነት ቀልድ ነው የቀልዳችሁብን? ቶፊክ ነውት፣ ቶፊክ ለፉፉ ለእንትና ሽማግሌ የላከ ነው መሰለኝ። የሪሊዩን ድራማ ሄዱ ነው፣ የነሱን አናውቀውም ማለት ነው። ግን ምን እያደረገ ነው ያለው ቶፊክ? ሽማግሌዎቹን አገተ እንዲህ ነው የወረድ ነው። እዚህ ድረስ ነው የወረድ ነው። ውርድ ያልነው ነው የዘቀጥ ነው። አባቶቻችንን እንኳን ማክበር ያቃተን ገንዘብ አሳውሮን፣ ያሳፍራል። ያሳፈሪ ዘመን እያየን ነው ያለነው። የሚያሳፍር ድርጊት እያየን ነው። ተመልክቷት ናሂ የናይን ሴቶቹ ነዋቸው እንዴ እኔ ልታሳብዱኝ! እኔ እኮ የሚገርመኝ እና ይህን ትክክለኛ የሆነ ጓደኛ የንስ አባት መቼም ይኖረዋል። ጓደኛ ባይኖረው ንስ አባቱን ይዛችሁ ሄዳችሁ እውነት ከራሱ ጋር አይደለም በመተት ነው የምትሉ ከሆነ ንስ አባቱን ይዛችሁ ሄዳችሁ ከንስ አባቱ ጋር አገናኝታችሁ ጸበል አታስገቡት? እንዴ የምን እናንተ ራሳችሁ ጊዜውን ማራዘብ ነው። ህይወቱን፣ ትዳሩን፣ ልጆቹን፣ እናትና ልጆቹን እንዲፈልግ የምታደርጉ ከሆነ ጓደኞች ካላችሁ በቃ ጠቅልሉና ንስ አባቱ ጋር ይዛችሁ ሄዳችሁ ጸበል አስገቡት። ወደ ራሱ ምመለስ፣ አለበለዚያ ደግሞ በቃ ተዋቸው። የፈለገውን ይሁን። በቃ አሁን እንደሆነ ሴቷ ብትመጣም ችግር የለውም ትሄድ በመጣ እግሯ ትመለሳለች። ሴት እንደውም ሞልቷል ነው፣ ሴት እንደው ረክሳለች ነው የምትባሉት። የማንም የረከሰች ሴት ሚዲያ ላይ የመጣች ራሷን እያዋረደች ብዙ ንጹሃን ሴቶችን ብዙ ጨዋ ሴቶችን ምታሰድባለች። ከናይ ጋር እንደሚቀርቡ ሴቶች እና ከዳኒ ጋር እንደሚቀርቡ ሴቶች እንዲሁም ከአብርሃም ጋር እንደሚቀርቡ ሴቶች ማለት ነው። በነገራችን ላይ አብርሃም ጅሉ ኡጅሉ ይያደረ ኡጅሉ የተጃጃልክ እማትረባ ትላንትና አንተ ነበርክ። ውጪ ከዚህ በኋላ ላይ ዳግመኛ እንዳላገኘች ስትራ ዛሬ ጥልቅ አለልህና ሩታ ድጋሚ እንደማ ማግኘት እንደማትፈልግ ነግርሃለች። እዛ ቦታ ላይ የሄደችው ፈልጋ አይደለም። መቼም ጓደኝነት ብላ እሷ ብታስመስልም ሩታ ጋር ግን የራሷ እውነት አላት። ሄዳ ሆስፒታል ድረስ ብጠይቃት ሩታ እውነት ፈቀደችላትና አገኘቻት ደስ አላት ማለት ነው። ለአንድና ለመጨረሻ ጊዜ ሩታን አግኝተናት ከተቀበለች ይቅርታን ተቀበለች ትሄጃለሽ፣ ካልተቀበለች ካልተቀበለች ከእሷ ጋር ትላለለት ቀጥል። ሩታ ከቀደደች በኋላ እሩታና አንተ ባልና ሚስታችሁ ትክክለኛ እርግጠኛ ሆኖ ፊርማችሁ ከተቀደደ በኋላ መለያየታችሁ ከታወቀ በኋላ ሄርሜላን አፍቅራት፣ አግባት። ቀሎል ቀላሎች እኮ ናቸው በአሁኑ ሰዓት የምናያቸው ሴቶች ቀላሎች ስለረከሱ የፍቅር ጥያቄ እስክትጠይቋቸው አይጠብቁም። አይጠብቁም እራሳቸው ናቸው በዛም በዚህም ብለው ያስገቡዋል። ከዛ በኋላ ይዘው የሚያጋድሙት ሴቶቹ ሚዲያ ላይ የምናያቸው ሴቶች ናቸው። ቀላል ናቸው። ስለዚህ ዛሬ አትሽመድመድ መድመድ እንደ እንትን እዛ ጋር ሚስትህንና ልጅህን ዞር በለካቴም እንደ ለካ ሽምግልና ምን እንደሚባለው መልስ ላልተጠሩ ነው አሉ። ለካስ አቶ የማይገባ እስካሁን ድረስ መልስ ሳይጠሩ የእሷን ቤት ሰዎች የሱ ቤት ሰዎች መልስ ሳይጠሯቸው እስካሁን አሉ። እነሱ በራሳቸው መንገድ መተው ዱባይ ልክ እንደ ባለ ሀብት እድሜ ልካቸውን አብረው ትዳራቸው እንደሚመሰርቱ ዱባይ መጡና ዱባይ ያላቸውን ገንዘብ አፍሰው እዚህም የነሱ አሽቃባጭ ዱባይም፣ በተለያየ አረብ ሀገር ላይ የነሱ አቃጣሪዎች አሉ። በእነሱ ገንዘብ ስንት ድሃ መርዳት ሲችሉ፣ በእነሱ ገንዘብ መጥተው እዚህ ሽኮለ ላይ ያሉ። እናቴ፣ በአሁን ሰዓት አርቲስት እንኳን እንደዚህ አይነት ፎቶሾፕ አትነሳም። እንዲህ አይነት ስደት ሀገር ላይ መውጫው በራሱ ዛሬ ምን ያህል ብር ነው ትኬት? ገንዘቡ፣ ቪዛውስ ምን ያህል ብር ነው? እዚህ ሆቴል ቡክ የሚደረገው የተለያየ ነገር የሚመጣው እሱን እዛ ሀገራችሁ ላይ ለምስኪኖች ብታቀርቡ ዛሬ ትዳራችሁ ጥፍት እንዳለ ይኖር ነበረ። በጾሙ ትዳራችሁን አደረጋችሁ፣ ያው ጾሙ ምስቅልቅላችሁን እያወጣባችሁ ነው ያለው። ተስማምታችሁ እንዳትኖሩ እንኳን ሆናችሁ። ከዚህ የሄርሜላ ጠላቶች ውዝግቡን እንትን ብለውታል። ከዚህ የሩታ ጠላቶች ውዝግቡን እንትን ብለውታል። ይሄ ሁሉ ደረጃ ባልተደራረሳችሁ ነበረ ከመጀመሪያውኑ ምነው በእንቁላሉ በንቁላሉ በቀጣሽኝ የሚባል አባባል አለ አለ በመጀመሪያ ብትቀጡ ኖሮ ዛሬ እዚህ ድረስ ባልደረሳችሁ ነበረ እና ሚዲያ ላይ የምትረክሱ ሴቶች ሚዲያ ላይ የተዝረከረካችሁ የሴትነት ወግ የሌላችሁ እርካሽ ሴቶች ስንት ጨዋ ስንት ስርዓት ያላቸውን ሴቶች እያሰደባችሁ ወንዶች እንዲንቃቸው እያደረጋችሁ ወንዶች ፍቅር እንዴት በዚህ ዘመን እንዴት ፍቅር አለ በዚህ ዘመን ፍቅር አላገኝም በዚህ ዘመን ትዳር የምትሆን ሴት የለችም እንዲባሉ ያደረጋችሁ እናንተ አንድ ቀን ትደበቃላችሁ። ከዛ ጨዋ ጨዋ ስርዓት ያላቸው ሴቶች ደግሞ ይመጣሉ። ስራችሁ ያሳፍራችሁና ከሚዲያ ጀርባ ከበስተጀርባ እንደፈለጋችሁ። ለነገሩ አሁን ሁሉም እጅ ስልክ ስላለ፣ አንቺ እንደዚህ ያደርግሽልሻለሽ እየተባባላችሁ ገደል ትገባላችሁ ማለት ነው። እና በዛ ማላችሁ በዚህ ማላችሁ እናንተ ረከሳችሁ እናንተ ተዋረዳችሁ ተብሎ ጨዋ ሴቶች አሉ በየሰፈሩ በየከተማው በየክፍለ ሀገሩ በየተለያየ ቦታ ላይ አሉ ጨዋ ጨዋ ሴቶች ማለት ነው እንደናንተ ረካሽ አይነት ሴት ደሞ ዋጋው መልሷን ታገኘዋለች ማለት ነው ለማንኛውም ይህን መስላ ለዛሬ ያዘጋጀሁላችሁ አበረታቱኝ ማለት ተፈልጋለሁ አይ ለይን ሰብስክራይብ